ያፌት የመጨረሻ ጊዜ ላይ ደርሷል። ምንም አማራጭ የሌለበትና ወደ ጉድጓድ የሚወረወርበት ጊዜ በጣም ቅርብ ሆኗል። እንኳን አይደለም እሱ ይቅርና የሰላ ባልደረቦቹ እነ ታሪኩና እነ ሉሊትን ኒክ ፐስተር መርመሪው አጊተውታል። ናታን፣ ኢፉዬ ወንድ ሆነልኝ ባለችው ሰዓት አሁን እውነተኛ ወንድ ሆኖ ያፌትን እያንበረከከው ይገኛል። የዳራ እናትን የቀረባት እሱ ዳራን ፈልጎ ወይም ደግሞ ከዳራ ጋር አጋጣሚ ተገናኝቶ ሳይሆን ናታን ከእኔ ኢንቨስተሩ ጋር ተገናኝቶ የያፌትን ባለ ድርጅት ሆነው የሚሰራቸውን ሰዎች ከሷ ጎን ሆኖ እንዲሰራ ስላደረገ ነበር። ኤኒክፔስተሩ አሁን ግን በጣም ደስ በሚል ሁኔታ ኢፍራታንም አልፈልግሽም ወይም ረስቻት አለው። አንቺ ሌላ ሰው ነሽ የሚለው አውቆ እንደነበረም እውነታውን እንግዲህ ከኤኒክፔስተሩ ጋር ተነጋግረዋል። ኤፍራታ በአንተ ተስፋ አትቆርጥም፣ አለው። ኤፍራታና ጽዮን ተሐኪም ቤት ሲመጡ ልጁ የማን ነው ብላ ጽዮን ጠየቀቻት። ከዛም የያፌትም ሆነ የናታንም ብጠዩ ያፌትንም አክስት መሆንሽ አይቀርም ብላ በውስጧ ተመሰጠች። ኢፉዬ እየጠየኩሽ እኮ ነው፣ ልጁ የወንድሜ ነው አለቻት። አይ እያሰብኩ ነበረ አለች። ያሳስባል ስትላትም አይ እኔኮ አዌል እኛ ጋር ልኖር ብሎ አዌል እኛ ጋር ልሁን ብሮር ስላስቸገረ ነው ብላ አስቀየሰቻት። በጣም እጅግ ደስ የሚለው ነገር ቢኖር ደግሞ ቢኒና ናታን መታረቃቸው ነው። አሁን ያፌት የመጨረሻው ምንም እድል የሌለበት ወደ እስር ቤት የሚወረወርበት አቅም ደርሷል ማለት ነው። ሁሉም ተነባብረውበታል። ይህ ዳራና ትናታንን ስለተጠራጠረችው ብዙ ነገር እየቃዣሽ ትገኛለች። ትከታተለዋለች። እሱም በሌላ መንገድ ሸውዷት ማለት ይህ ተከታተሉ፣ ስለነበረ የእኛ ሰዎች ስላልመሰሉ ነው በማለትም መለሰላት። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴትናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው ይቀጥለ ይዘን መጥተናል። እንግዲህ ባለፈ ቤዛ ሔዋንን በህልሟ እያየቻት ነበረ ማለት ነው እናም ተነስታ ህው ጠብቂኝ፣ እያለች እየሮጠች ብትወርድም በባዶ እግሯ እንዲሁም ደግሞ በሌሊት ልብሷ ብትወጣም ህይወት ልታገኛት አልቻለችም። በሩን ስትከፍትና ስትጮኸ ሉሊት ከታሪኩ ጋር ተገናኝታ ስትመለስ አገኘቻት። ወይዘሮ ቤዛ ምንንሽ ነው ስትላትም፣ ሂዋንን አየቻት ብላ ስለ ህልም አስረዳቻት። ሂዋን ከጠፋ ይሁን ስንት ጊዜዋ አሁን ደግሞ እሷን እንዴት ነው አለች። ስትቀባጥር ሉሊት በገዛፏ ቤዛ ይዛት ነበረ። እሱም ምንድን ነው ሄዋን ሴቶች ጋርና ብላ ለማውራት ትንሽ ነበር የቀራት። ቤቷን እንደምታውቃው ስንነግራት ቤዛ እንዴት አወቅሽ ብላ ጠየቀቻት። አይ ያን ጊዜ አንቺ እንደታሰርሽ እየፈለግን ነበር አለች። ሌለኛው እንግዲህ ናታን አሁን ከምንም በላይ ጀግና ሆኖ እህቴን ችግር ውስጥ ከትቼ ይገሉብኛል በማለትም ኤኒክ ፔስተሩ ለመጀመሪያ ጊዜ ሲያናግረው አልሰራም አብሬህ ብሎ ነበር። አሁን ግን እየሰራ ይገኛል። እሱ ምንድነው መጀመሪያ እምቢ ብሎ ሄዶ በኋላ ላይ ግን እፍራታ ወንድሁን ያለችውን አስታውሶ ከኤኔክ ፔስተሩ ጋር ተመልሶ ስራውን ሰርቶ ከያፌት ወጥመድ ውስጥ ወጥቶ ያፌትን እሱ ራሱ ማጥመድ አለበትን ኤኒክ ፔስተሩ ጋር በመገናኘትና የዳራን እናት በመተዋወቅ የዳራ እናት ዳራንም አሳግት እንደማሳገት አድርገው ናታን የአዳናት መስሎ በደካማ ጎኗ ገብቶ አሁን ያፌትን አጥምደውታል። እናም ቢኒን ከነገኒ ጋር ይዞ ሄዶ ናታን ሁሉንም ነገር ሲነግረው ቢኔ ያየውንና የሰማውን ማመን አቃተው። እናም ይህን ያክል ተራርቀናል ማለት ነው፣ እኔ ያንተ ጓደኛ ነኝ ማለት ነው፣ አፍር ያለሁ እያለ ቢኔ መጸጸት ጀመረ። ግን ቢሆንም ነው ደግሞ እውነታውን ተነጋግረው አሁን አንድ ላንድ ውስጣቸው እነሱ ግንኙነት ባይኖራቸውም ውስጣቸው መተሳሰሩን በኤኔክ ቤስተሮ ፊት አብረው ጠላታቸው መጋፈጥ እንዳለባቸው ቢኒም የስራ ልምድ ስላለው ከኤኔክ ፔስተሩ ጋር ሆኖ ቀጥታ እንዲ እንዲታሰር፣ ወይም ደግሞ እሱን መቀመቅ መጣል እንዳለባቸው አሰቡ። ያፌት አሁን ቀድሞ ከነቃ ግን ናታን ላይ ብዙ ችግር ስለሚያመጣም ተባ ብለው ተወያዩ። ናታን ወደ ቤት መሄድ የለብህም፣ እንዲሁም ደግሞ ቢንዬ አሁን ተረስተኛል ብዬ አስባለሁ። ምክንያቱም አንተንና ቤተሰቦችን እንዲሁም ደግሞ ቤተሰቦችን ችግር ላይ መጣልና ወጥመድ ውስጥ መክተት ስላልፈለግኩ ነው እንጂ የራኩ እውነት አንተን ውስጥ እርቆ አይደለም፣ በማለትም ለቢኒ አስረዳው። ቢኒም የሰማውን ነገር በቃ እኔ እውነት በጣም ይህን ያክል ተራርቀናል፣ አስገራሚ ነገር ነው እያለም ተገረመ። ኤኒክ ፔስተሩም እድለኛ ነህ አቶ ቢኒ፣ እናም ይህን የመሰለ ጓደኛ አንተ እንዳትጠመድበት ያደረገው ጥረት ጓደኝነታቸው እጅግ እጅግ ከምንም በላይ ያስቀናል አለው። ሲቀጥል እንዴት ታገተም ተዛም ያፌት እንዳስለቀቀውና አብሮ መስራት እንደጠየቀው ነገረው። ለእኔክ ፔስተሩ ለምን አገተ ሲለውም የያፌት ያሳዳጊው ልጅ ነው እያገተኝ ግን ያስለቀቀኝ ያፌት ነው። እናም ለምን አስለቀቀ ስለውም አንተ መታገት ወይም መታሰር የለብህም ብሏለኝ እና ያው ትንሹ ያፌት በለው፣ በጣም ረንዳውም ከሱ የሚበልጥ አውሬ ነው አለ። ዝም በለው አሁን፣ ራሳቸውን ጠብቃቸው። ኤፍራታና ናታን ባንዱ የሚሆኑበትን እንዲሁም ኤኔክ ፔስተሩ አይዞር፣ አንተን እና ኢፉዬን እገዛ ግቢህ፣ በቅርቡ ደግሰን እንድራችኋለን አለ። ልጁ የናታን ወይም የያፌት ከሆነ ናታን ይቀበላሉ። ያፌት አሁን የመጨረሻው ሰዓት ላይ ደርሷል። የዳራ ወንድም ደግሞ ሁለት ወንድሞ ያኛውም የማይታወቀው አሁን አንተ መልካም ሰው ነህ እንደ ወንድሜ ላቅርብህ እያለ ናውድን ያወራዋል። ናውድ ደግሞ መጥፎ ስራህን በደንብ አቃለው ልታጠምደው ነው ወይ ስለውም እውነት ወንድሜ አያጠመድኩ አይደለም። አንተ መልካምና ንጹህ ሰው ነህ ዘመድ ነው ባዳኖ ሳት፣ ለእውነት የምትቆምና ለእውነት ግልጽ ሆነህ የምትኖር ሰው ነህ። እኔ ይሄ ስራ በጣም አስጠልቶኛል፣ ደብሮኛል። በቃ እጀን ሰጥቼ ይግደሉኝ እላለሁኝ ግን ደግሞ እዛም ፖሊስ ጣቢያ ሳልሄድ ይገሉኛል አለ። ከዛም ቶም አንተን እኮ ማቀ ክፉ ስራ ስሰራ ነው ቢለውም ነው ግን ደግሞ አንተ ንጹህ ስለሆንክ እንዳንተ መሆን ፈለኩኝ። በቃ ሰለቸ የመጥፎ ስራ አለ ልውሊት። እንግዲህ አሁን ናታንን ለማሸማቀቅ እየጣረች ትገኛለች። ግን ተናታን ምንም የምታገኘው ነገር የለም። ምክንያቱም ናታን አሁን በገዛ ጥረቱ በጣም ጀግና ሆኗል። እናም ታሪኩና ያፌት በላኳት ናታን እንድትከታተል መሆኑንም ናታንም ደረሰበት። እናም ናታን ከዳራ እናት ቤት ወጥቶ ሲሄድ ያፌት እየተከታተለው ነበር። የዳራ እናት ደግሞ ሲነግራት በቃ ከዚህ በኋላ እሱን ማንበርከክ አለብኝ እያለችም ትላለች። ጨረቃዬን አንድ ጋር ለኔና ለጨረቃ ፍቅር ዋጋ እየከፈልክ ነው። ኤኔክ ፔስተር በጣም እናመሰግናለን። እናም የተናደድኩ መስዬ እሷን የተውኳት መስሎ ብትናደድብኝም እውነቱን ስታቅ ተረዳኛለች ብዬ አስባለሁ አለ ናታን። አንተ በእሷ ተስፋ ካልቆረክ እሷ በፍጹም በአንተ ተስፋ አትቆርጥም። እፍራታ እያንተና ያንተ ብቻ ናት አለው ኤኔክ ፔስተሩ። ጽዮንና ኤፉዬ ሲገቡ ደግሞ ያፌቶ የቤት ውስጥ ሆኖ እየተንቆራደደ ነበረ። ግብት ተሰትል ኤፍራታን አነቃት። የታባሽ ነበር ሲላትም ልከቀኝ አለች ኤፍራታ። ጽዮን ደግሞ ምንድን ነው ባለቤትን እየደበደብካት ነው? ምን እያረክ ነው አለችው። ጽ አለ እሺ እኔ ባልደርስ ኑሮ ባለቤትን ልትገላት ነው ልድመታት ነው? አይህ ባለቤትህን ሳታምናትን ያገባት? ለምን ብለህ ጠይቅ፣ ለምን እንዳገባሃት። ሲቀጥል ደግሞ አንተ ጥላት ይሄርካውን ታማ እኔ ሐኪም ቤት ወሰድኳት። ወንድሜ ኤፍራታ እንደማይፈልጋት በግልጽ ነው። ሲቀጥል ደግሞ አሁን ምንም እሷም ወደ እሷ አትመጣ። ለዛም ነው ወንድሜ ማሳደድህን ተው ልልህ መጥቼ፣ እሷ ታማ ያገኘኋት አለችው። ደነገጠ። አዎ ናታን ፉዬ እንደማይፈልጋት አውቄያለሁ አለ። ከዛም ልክ ልኩን ነግራው ሄደች። ናታን ቤት ሲሄድ ሉሊት በተላከችው መሰረት ትንጎራደዳለች። ናታንን አጌታ ለመጠየቅ ወይም ለማውጣጣት ኤኒክ ፓስተሩ አስጠንቅቆት ነበር ናታንን ሉሊት ምንም ብትለህ ምንም ከያፌት ጋር ተገናኝታ ስለሄደች አጣሪ ስለተባለች ስሜታዊ ሆነ፣ ምንም ነገር እንዳታደርግ አለው። ከዛም ልክ ናታን ሲመጣ እየተንጎራደደች ጠበቀችው። እንደዚህ በጉጉት እየተንጎራደርሽ መጠበቅሽን ባውቅ ኑሮ በቃ ቀድሜ እመጣ ነበር አላት። አይደል አሁን ምንድን ነው አለችው። የት ነበርክ አለችው። ምን ነው ትቸገራለህ አለቃሽ፣ የት እንዳለ ጠይቄው ብሎ ነገረሽ አላት። ምን እያልክ ነው አለችው። እኔ ጋ ቁጭ በልና እንነጋገር አለችው አርሷ። ለጽዮን ነው የአባትህን መሞት የምነግራት ስትለውም፣ አድርጊውና ይዋጣልናል። ኢፉዬ ላይ ያደረግሽውን ነገር በሙሉ አንችም እነዛ እኔ ሴቶች ጋር ደብልቄ ነው እንደዛም ማደርግሽ ጠብቄ። ትንፍሽ በይና እኔም ካለቃ ሸባስኩኝ። እጥፍ ብትፈሪኝ፣ ያ የምታቂው ናታን ሳይሆን ናኢፍ ነኝ፣ ብሎ አስፈራራት። በጣም ደነገጠች። ወይኔ ጉዴ ምንሻለ ይመስለኛል ምንድን ነው እያለች መርበትበት ጀመረች። ገኒና ዳግም ብኒ እና ናታን በመታረቃቸው እጅግ ከምንም በላይ ደስተኞች ሆነዋል! እናም አሁን ሉሊት፣ ወይኔ ሉሊት፣ ይህ ጨካኝ እንደዚህ ያደረገው እሱ ነው ማለት ነው። እኔ ማመን አልችልም፣ እንዴት ሊሆን ይችላል? እያለች ከራሷ ጋር ሙግት ጀመረች። ግን ቢሆንም ደግሞ በፍጹም አሁን በጣም ፈርታለች። እንኳን እሷ ናታን እንኳን እሷ ይቅርና ያፌት የሚፈራበት ሰዓት ላይ ደርሷል። የሁላቸውም ስራ ኤኔክ ፔስተሩ ጋር ተመዝግቧል። አሁን ሁላቸውም እየተሽ እየተሽመደመዱ ይገኛሉ። ናታን ኢፉዬን ምንድን ነው ምን እያረክሽ ነው አላት። አይ እሱን እንኳ ተይው፣ ከአንቺ እንዳንቺ ሴራ ቢሆን ብዙ ነገር ያስደርገኛል አላት የምን ሴራ ነው ስለምን ሴራ ነው የምታወራው አለችው በቃ እሺ ቁጭ በይ እኔ ወደ ላይ ልሄድ አንች አንቺ እረፍት አድርጊ ሀኪም ቤት ምን አሉሽ አላት ጭንቀትና የምግብ አለመስማማት ነው አሉኝ አለችው ለምን ትጨነቂያለሽ አላት አላቅም አለችው ከዛም በይ እረፍት አድርጊ ብሎ ጥሏት ሄደ ያፌት ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ